ላላችሁ የእግዚአብሔር ወገኖች በያላችሁበት ሰላምታዬ ይድረሳችሁ። ያልኩኝ የዚህን ሳምንት መልእክት ይዣላችሁ የመጣሁት እህታችሁ መብራት ነኝ። አስቀድሜ እግዚአብሔር አምላኬን አባቴን ላመሰግን ወዳለው ምሕረቱ በዝቶልኝ ክብርና ቅዱስ ቃሉን በእኔ በታናሻው በኃጢአተኛ ምንም ልምድ በሌላ ሴት እንዲነገር ስለወደደና ስለፈቀደ እጅግ አድርጌ አመሰግነዋለሁ። ሁለተኛ እህቴን ገንን ላመሰግን እወዳለሁ ይህንን እድል ስለሰጠችኝ እንደ ጌዲዮን ተደብቄ ከነበርኩበት እንድወጣ በመንፈስ ቅዱስ አማካይነት ስላበረታታችን፣ ስላነቃቃችኝ እምቢ አልችልም እንዳልል ምክንያቶችን እንዳደረድር እድል ስላልሰጠችኝ እጅግ አርጌ አመሰግናታለሁ። የዚህ ሳምንት ርዕሳችን ቸልተኝነት ወይም ግድ የለሽነት በሚል ርዕስ ላይ የተመረኮዘ ነው። እንጸልይ። የእግዚአብሔር መንፈስ በእኔ ውስጥ ሆነ ተናገር፣ አፍህን አስፋ ሞላለ ባልክ መሰረት አፌ ሙላኝ፣ የአፌ ቃል ና የልብ ሀሳብ በፊት ያማረ ይሁን፣ በአንድ ልጅ በጌታችን በኢየሱስ ክርስቶስ ስም አሜን። ቸልተኝነት ወይም ግድ የለሽነት ለክርስትና ሕይወታችን እድገታችን ትልቅ እንቅፋት ነው። ጠላትም ይህን ነገር አጥብቆ ይጠቀማል። ሀሳባችንን እየሰረቀ በእግዚአብሔር ቃል ላይ እንዳናተኩር፣ ድምፁን እንዳንሰማ ጫጫታና ሁካታ ይጠምደናል። ምክንያቶችን እንድንደረደር ያደርገናል። ለምሳሌ ስራ ሊሆኑ ይችላሉ ልጆች፣ ቤተሰብ፣ ጓደኛ፣ ወዘተ። በተለይ በአሁኑ ጊዜ ደግሞ ሶሻል ሚዲያ ጥምድ ዳርጎ የሚይዝም። የዛሬው አርስቴ ለፍላጎት መገዛት የሚል ነው። አዳምና ሔዋንን ምርጫና ውጤት ላይ የተመረኮዘ ነው። እግዚአብሔር አትብሉ፣ አታደርጉ ሲለን ለእኛ እንደማይጠቅመን ስለሚያውቅ ነው። ምክንያቱም እሱ ሁሉን አዋቂ ስለሆነ ውጤቱም እኛን የሚያንጽ ስላልሆነ ነው። እግዚአብሔር አዳምና ሔዋንን በመልኩ ከፈጠራቸው በኋላ ባረካቸው ይላል በዘፍጥረት ምዕራፍ አንድ ቁጥር 28 ላይ። እግዚአብሔር ባረካቸው እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም የባህርን ዓሦች እና የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔርም አምላክ በምስራቅ በኤደን ገነት ተከለ የፈጠረውንም ሰው ከዚያ አኖረ ይላል። በኤደን ገነት ውስጥ ሲያኖራቸው እግዚአብሔር ሕግና ደንብ ነበረው። ይኸውም የሚገኘው በዘፍጥረት ምዕራፍ ሁለት ከአስራ ስድስት እና አስራ ሰባት ላይ ነው። እንዲህ ይላል። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለ፣ ነገር ግን መልካምና ክፉን የሚያስታውቀውን ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ አለ። እግዚአብሔር በዔደን ገነት ውስጥ አዳምና ሔዋንን ሲያኖራቸው በባዶ ምንም በሌለበት አልነበረም። ውብ አድርጎ ለማየት ደስ የሚል ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ ይላል። ምክንያቱም እግዚአብሔር ሲሰጥ አሟልቶ ነው። ጎደሎ የለውም። ሳይነቅፍ በልግስና ነው የሚሰጠው። ነገር ግን አዳምና ሔዋን በተሰጣቸው የረኳ አይመስለኝም። በዘፍጥረት ምዕራፍ ሶስት ቁጥር ስድስት ላይ ስንመለከት ሴቲቱም ዛፍ ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬም ወሰደች፣ በላች፣ ለባሏም ደግሞ ሰጠች፣ እርሱም ከእርሷ ጋር በላ። ሔዋን አየች፣ ተመኘች፣ በላች። የእግዚአብሔር ቃል በያዕቆብ አንድ አራት ላይ ምን ይላል? ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ሔዋንም በምኞቷ በጠላት ወጥመድ ውስጥ ወደቀች። የእግዚአብሔርን ቃል ቸል ብላ ለምኞታ ለፍላጎታ ተገዛች። ከህይወት ይልቅ እውቀትን መረጠች። የሞትን ፍሬ መልካም እንደሆነ አየች። የመንፈሳዊ አይኖቻችን ሲከደኑ ወ ሲታወሩ ጥቁሩ ነጭ ሆኖ ነው የሚታየን፣ ጨለማው ብርሃን ሆኖ ነው የሚታየን። የእግዚአብሔር ቃል በኢሳያስ አምስት ሀያ ላይ ሀያና አንድ እንዲህ ይላል። ክፉን መልካም መልካምንም ክፉ ለሚሉ፣ ጨለማን ብርሃን ብርሃንም ጨለማ ለሚያደርጉ፣ ጣፋጭንም መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው። ቁጥር ሀያ አንድ በአይናቸው ጥበበኞች በነፍሳቸው አስተዋሽ ለሆኑ ወዮላችሁ ይላል። በዘፍጥረት ሁለት አስራ ሰባት ስንመለከት ነገር ግን መልካምና ክፉን የሚያስታውቀውን ዛፍ አትብላ ከእርሱ በበላህ ቀን ሞትን ትሞታለህና ሁለቱም የአምላካቸውን ቃል ይቸላሉ መቼም ሞት ሲባል የማይፈራው ያለ አይመስለኝም ምንድን ነው ግን ሔዋንን ልቧን የሰረቀው የአይን አምሮት ይሁን በዘፍጥረት ሶስት ስድስት ላይ እንደተመለከትነው ሴትቱም ዛፍ ለመብላት ያማረ ለዓይንም የሚያስቆመጭ እንደሆነ አየች፣ ለፍላጎቷ ተገዛች፣ ተታለለች። ከዛም ፍሬውን ለጥበብ መልካም እንደሆነ አየች፣ እግዚአብሔር አምላኳን ፈጣሪዋን ረሳች። እግዚአብሔር መልካም አይደለም ያለውን መልካም ይሆናለች። በዘፍጥረት ሶስት ከአንድ እስከ አምስት ስንመለከት ሔዋን የእግዚአብሔር ቃል ቸል እንድትል አጋዥ ነበራት። እናንብበው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟችኋልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩም እባብም ለሴቲቱ አላት ሞትን አትሞቱም ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ጠላት እውነቱን ከውሸት ጋር ቀላቅሎ እውነቱን ጠምዝዞ ሀሳብ ከተበባት ጥርጣሬ ገባባት። አምላኳን ፈጣሪዋን ጥያቄ ውስጥ አስገባች። ከእግዚአብሔር ቃል ይልቅ የሴጣንን የእባብን ድምፅ ሰማች። ጠላት ሁሌም ሲመጣ ራሱን አሳምሮ አድምቆ ነገሮችን ደግሞ እንድናምን አጣፍጦ አለስልሶ በእጅ ያስገባናል። ያለ ማስተዋል የምንጓዝ ከሆነ ወጥመድ ጠምዶ ነው ሁሌ የሚጠብቀን። ለዚህ ነው የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ በመጠኑ ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እግዚአብሔር ምርጫችን እንድናስተካከል ይጠራናል። በዘዳግም ምዕራፍ ሰላሳ ቁጥር አስራ አምስት እንዲህ ይላል ተመልከት ዛሬ በፊትህ ህይወትንና መልካምነትን ሞትና ክፋትን አኑሬአለሁ ይላል። እግዚአብሔርም ለአዳምና ለሔዋን ይህንን ነው ያላቸው። ምርጫ ነው የሰጣቸው፣ በቃ ሞትን ወይስ ህይወትን። እግዚአብሔር የዘላለም እድል ፋንታችንን ለእኛ ሰጥቶናል እኛ እንድንወስን። ምክንያትም የፍቅር አምላክ ስለሆነ ውሳኔውን ለእኛ ነው የሰጠን። በቁጥር 16 ላይ ደግሞም እንዲላል በዘዳግም ሰላሳ በህይወትም እንድትኖር እንድትበዛም አምላክህ እግዚአብሔር ልትወርሳት በምትገባበት ምድር እንዲባርክ አምላክህን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዛትን ትእዛዙን እና ስርዓቱን ፍርዱንም ትጠብቅ ዘንድ ዛሬ እኔ አዝሃለሁ። የእግዚአብሔር ፍቃድ በህይወት እንድንኖር ነው። በዘላለም ከሱ ጋር በዘ ፍጥረት አንድ ሀያ ስምንት እንዳነበብንም በቁጥር አስራ ዘጠኝ ላይ እንዲላ- በፊታችሁ ህይወትና ሞትን በረከትና መርገምን እንዳስቀመጥኩኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንዲህም አንተና ዘረብ ህይወት ትኖሩ ዘንድ ህይወትም ምረጥ። ጌታኛን ዛሬ ህይወትን ምረጡ ይለናል። የትንሣኤው ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ህይወት አለው ይለናል እና በአምላካችን ላይ እንታምን፣ አይኖቻችንም በእግዚአብሔር ላይ ብቻ እናድርግ። እግዚአብሔር በቁጥር ሀ ላይ እግዚአብሔርም ለአባቶችህ ለአብርሃም ለይስሐቅ፣ ለያዕቆብ እንዲሰጣቸው በማለላቸው ምድሪቱ ትቀመጥ ዘንድ እርሱ ሕይወትህ የዘመንም ርዝመት ነውና አምላክህን እግዚአብሔርን ተወደደው ተጠብቀውም ቃሉንም ተሰማው ዘንድ ምረጥ ይላል። እግዚአብሔር እንደገና ምርጫ ሰጥቶናል። በዮሐንስ 14 ከአንድ እስከ ሶስት ምን ይላል? ልባችሁ አይጨነቅ፣ በእግዚአብሔር እመኑ እኔም ደግሞ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህም ባይሆን ኖሮ እነግራችሁ ነበር። የሚሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበትም ስፍራ የሚያደርሰው መንገድ ታውቃላችሁ ይላልና እና እግዚአብሔር መንገዱን ሁል ጊዜ ያሳየናል፣ ይመራናል። ፈቃደኞች ስንሆን ብቻ ነው እሱ ያን ማድረግ የሚችለው። አዳምና ሔዋን በዓይን አይምሮት መታለል ለሰው ዘር ሁሉ ውድቀት አመጣ። የእግዚአብሔርን ትእዛዝ መከተል ስላልቻሉ ባለፉት እህታችን ሳራ ስታስተምረን ነበረ ስለ ዳዊት የዓይን አምሮት ውድቀት ምን ያክል ዋጋ እንዳስከፈለው በሁለተኛ ሳሙኤል ምዕራፍ አስር አስራ ሁለት ላይ ስንመለከት፣ ስለዚህ ሰይፍ ለዘላለም ከቤት አይርቅም እኔን አቃልህኛልና። እንዴት ያሳዝናል! ልክ እንደ አዳምና እንደ ሔዋን ውጤተው ለሰው ዘር ሁሉ እንደሆነ እንዲሁም የዳዊት እንደዚሁ ነው የሆነው። የአንድ ሰው ሀጣት ያንን ሰው ብቻ ሳይሆን የሚጎዳው ቤተሰብ፣ ጓደኛ፣ ቤተ ክርስቲያን፣ አካባቢያችን ሁሉ ነው የሚበክለው። ደግሞ መልካምም ነገር ከሆነ እንዲሁ ነው፣ በዙሪያችን ላሉ ጥሩ ጠረን እንሆናለን። ቃሉ እንደሚለው በሁለተኛ ቆረንጦስ ምዕራፍ ሁለት አስራ አምስት እስከ አስራ ስድስት በሚድኑት እና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን፣ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን እና የሞት ነው ወይም የሕይወት ነው። በቃ መዓዛችን የሚቀይረው ትዕዛዛቱን ስናከብር ስንከተል ነው። ኑሯችንን የሚሰምረው ሀሳባችን ከእግዚአብሔር ሀሳብ ጋር ሲስተካከል ነው። ጽዮን የምንደርሰው አይኖቻችን በመስቀሉ ስናደርግ ብቻ ነው። ዘማሪው እንዳለው ባለፍኩት መንገድ ለእኔ ተጠንቅቀ፣ እዚህ አደረስከኝ፣ ከክፉ ጠብቀ፣ እስከ ፍጻሜው ያቆመኝ ጌታ፣ አገሬ እገባለሁ እምነቴ ሳይፈታ ይላልና እምነታችን እንዳይፈታ መልህቃችን ጌታ ኢየሱስ ክርስቶስ ስለሆነ በእሱ ላይ እንደገፍ። በጉዞአችን ግን ይቅርታ፣ በጉዞአችን ግን ብቻችን አይደለንም። አብሮን ለመጓዝ ዝግጁ ነው አምላካችን። አልለቅህም አልተውህም ብሎ ቃል ይገባልን ነው ቃሉን ደግሞ አያጥፍም። አዳምና ሄዋን ያው ፍሬውን በመብላታቸው ውጤቱ እርግማን ደረሰባቸው፣ ከሄደንም ገነት ተባረሩ። ተባረው ግን አልቀሩም። እግዚአብሔር አምላክ ራራላቸው፣ ተስፋ ሰጣቸው። በዘፍጥረት ምዕራፍ ሁለት ቁጥር አስራ ሰባት ነገር ግን መልካም ክፉን ከሚያስታውቀው ዛፍ አትብሉ፣ ከእርሱም በበላ ቀን ትሞታለህ ብሏቸው ነበር። ነገር ግን ይህ የዘላለም ሞት በእነሱ ላይ ስልጣን እንዳይኖረው አዳኝ አዘጋጀ። በዘፍጥረት ሶስት ሀይ አንድ ላይ እግዚአብሔር አምላክ ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸው። ራቁትነታቸውን፣ ኃጢአተኝነታቸውን፣ እፍረታቸውን ሸፈነ። ምሕረትን፣ ጸጋን አለበሳቸው። ያ ተስፋ ነው። ቃል ሆኖ እነሆ ለእኛም የተረፈው በዮሐንስ አንድ አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃሉም እግዚአብሔር ነበር። ቁጥር 14 ቃልም ሥጋ ሆኖ ጸጋና እውነትን ተሞልቶ በእኛ አደረ አንድ ልጁንም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ሀሌሉያ የእግዚአብሔር ሰው የተመሰገነ ስለማይለወጠው ቃሉ ብቁ ባንሆንም ብቁ አድርጎናል በልጁ በጌታ በኢየሱስ። በኢሳይያስ ሃምሳ ሶስት አምስት ላይ እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። ሀሌሉያ። እንጸልይ። እግዚአብሔር አባታችን እጅግ አርጌ አመሰግናለሁ ስለ ቅዱስ ቃል ስላስተማርከን ስለማይለወጠው ሁሌ አዲስ ስለሆነው ቃል እጅግ አድርጌ አመሰግንሃለሁ። እግዚአብሔር አባታችን ሆይ ሰምተ የምትመልስ አንተነህ የሰራው ጌታ ቸልተኝነታችንን፣ መንፈስ የግድየለሽነትን መንፈስ ጌታ ከኛ እንድታርቅልን እንማጽናለን። የሰራው ጌታ እግዚአብሔር ሆይ መሰናክል ከመሆን ጠብቀን የምናደርገውን ነገር ሁሉ ለአንተ ክብር እንድናደርግ በቅዱስ መንፈስ እርዳን። ማዕዛችን አንተን አንተን እንዲሸት ጌታ ሆይ በየምንሄድበት ቦታ ሁሉ የአንተ ማዕዛ በኛ ላይ ይሁን ጌታ። አምባሳደሮች አድርገን በምንሄድበት ሁሉ የአንተን ማህተም ጥለን ማለፍ እንድንችል እርዳን በአንድ ልጅ በጌታችን ኢየሱስ ክርስቶስ ስም አሜን።